አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን የአክስቷ ልጅ ብጽት ሰሎሜ ያረፈች እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት ለማጣት ሶስት ሴቶች ልጆች አሉት የታላቂቱ ስም ማርያም ነው የሁለተኛ ይቱ ስም ሶፊያ የሶስተኛ ይቱ ማና ነው ይህቺ ማርያም ሰሎሜን ወለደቻት ሶፊያም የኤልሳቤጥን ወለደቻት። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችንም ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስን በወለደችው ጊዜ ይቺ ቅድስት ሰሎሜ የእመቤታችንን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህም በኋላ የድንግል እመቤታችን ገላዋን ዳሰሰቻት። ያን ጊዜ እጇ ተቃጠለ። ሕፃኑን በዳሰሰችው ጊዜ ደግሞ ዳነች። በዚህም በእህቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችንን ድካሟን ተካፍላ አገለገለቻት። ከስደት እስከ ተመለሱ ድረስ ሕፃኑን ታዝለዋለች፣ የምታጥብበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከመቤታችን ጋራ ከከበሩ ሁሉ ሴቶች በትምህርቱ ወራት ከተከተሉት ጋራ እያለቀሰች ነበረች። በተነሳባት እለት ወደ መቃብር ገስግሳ ከሐዋርያት ቀድማ ያየች ናት። በሐምሰኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ የከበሩ ሴቶች ጋራ ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ስም ሰበከች፣ ብዙዎችንም አሳመነች። ከአይሁድም ብዙ ስድብና ሽሙጥ አገኛት። ከዚያም አረፈች። ለእግዚአብሔር ምስጋና ይሁን እኛንም በጸሎቷ ይማረን በረከቷም ከሁላችን ጋር ይሁን ለዘላለሙ አሜን። ሰላም ለሰሎሜ በከመሰማት በዜና ልደተ አምላክ ዘርእየት ማርያም በድንግልና ትቤሎ አሚያን ዘተሃቅፎ በህፅና ስብሐት ለከ እግዚኦ በኩሉ ሕሊና ዘመፃይከ ውስተምድ በዝንቱ ትህትና በዚችም ቀን ከእንዴናው አገር የከበረ ኮጦሎስ በሰማይትነት አረፈ። የዚህም ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዴናው ገዥ መኮንን ነው። ልጅ አልነበራቸውም። ይህን ቅዱስ ልጅ እስከ ሰጠው ድረስ ጌታችንን አዘውትሮ ይለምነው ነበር። የቤተ ክርስቲያንንም መጻሕፍት አስተማረው። ከታናሽነቱ ጀምሮ ንጹሕ ሆነ። ለራሱም ስርዓት በመስራት በቀን መቶ እንዲሁ በሌሊትም መቶ ጸሎታትን ይጸለያል። ጥቂት ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋቧት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኛውንና እንግዳ መቀበልን ጀመረ። ከዚህም በኋላ የጥበብ መጽሐፍ ተምሮ ሐኪም ሆነ። በሽተኞች ሁሉ ወደ እርሱ ይመጣሉ። እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስም በካደ ጊዜ አርያኖስ ስለ ሹመቱ ከንጉሡ ጋራ ተስማምቶ ሰማዕታትን የሚያሰቃያቸው ሆነ። ይህ ቅዱስም ሰማዕት ለመሆን ይተጋ ነበር። ወደ ፍርድ አደባባይም ሄዶ አርያኖስን፣ ንጉሡንም፣ አለቆቹን ሁሉ ረገማቸው። ጣዖታቱንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርግበት አልተቻለውም። ወደ እህቱ ላከው እንጂ እርሷም ከመታሰር አዳነችው። ከአርያን ወስብም በኋላ ሌላ መኮንን ተሾመ። የዚህ የቅዱስ ኮጦሎስን ዜና ነገሩ። ጭፍራ ልኮ ወደ እርሱ አስመጣውና በእርሱ ላይ በመቆጣት ለአማልክት ካላጠንክ፣ ይህ ካልሆነ ጽኑ ስቃይ ያሰቃይሃለሁ አለው። ቅዱሱም እኔ ለረከሱ አማልክት እጣን አላቀርብም፣ ለክብር ባለቤት ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ ንጹሕ መስዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያን ጊዜ መኮንኑ ተቆጥቶ በየአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። የእግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰው ያጽናናውና ያረጋጋው ነበር። ጌታችንም በእጆቹ ታላቅ የሆኑ ድንቆች ታምራትን አደረገ። ማሰቃየቱ በሰለቸው ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕታትንም አክሊል ተቀበለ። ቤተሰቦቹም ገንዘው በመልካም ቦታ ኖሩት። ስጋውም እጅግ ብዙ ድንቆች ታምራት የሚታዩ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። ለእግዚአብሔር ምስጋና ይሁን ለዘላለሙ። ሰላም ለኮጦሎስ እንተ ይጼል ጸሎተ በመዓልት ምእተ ወበለያሊ ምእተ ወመፈቀደ ይኩን በእንተ ክርስቶስ ሰማይ ተረገመ ንጉሰ ወዚያ መል ልቅጣወተ እስከ በመጥባይት ተመተሩ ክሳዶ ክብርተ። በዚችም ቀን ስብስጣ ከሚባል አገር አባ ሄሮዳ በሰማይትነት አረፈ ከካዲ ዲዮቅልጥያኖስ ቤተ ክርስቲያን ወገኖች በክርስቲያን ወገኖች ላይ የስደት ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበር። በአንዲት ሌሊትም በአልጋው ተኝቶ ሳለ እርሱም ለእግዚአብሔር ፈቃድ ስለ እግዚአብሔር ፈቃድ በማሰብ በኃላፊው ዓለም ውስጥ መኖር ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታዬ ኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁና፣ አሁንም ተነስቼ ሂጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተመሰገን ኬሮዳ ወይ ሰላም ላንተ ይሁን፣ አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶልሃልና። እኔም የመላእክት አለቃ ቅዱስ ሚካኤል ነኝ። እኔም ወደ ፍርድ አደባባይ ካንተ ጋር እሄዳለሁ። በከበረም ስጋህም ላይ ምንም የሚበረታብህ የለም ብሎት ሰላምታም ሰጥቶት ወደ ሰማይ ዓረገ። ከዚህም በኋላ ብፁ አባ ሄሮዳ ወደ ምዕራባዊ ሀገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሶስት አንድ አምላክ ወይ ጌትነት፣ በረከት፣ ክብር ገንዘብ የሆነ ለአንተም ለብቻ ስግደትና ምልኮ የሚገባ የተሳልኩትን እስከምፈጽም ታጸናኝ ዘንድ እለምናሃለሁ። ይህንንም ብሎ ወደ ፍርድ ሸንጎ ሄዶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ክርስቲያንስ ሆነሃል፣ አገር ወዴት ነው? አንተ ማነ? ስምህስ ማን ነው? ወገንህስ ምንድን ነው አለው። የከበረ የሮዳም በብህንሳ አውራጃ ስብስጣ ከሚባል አገር ነኝ። ከልጅነቴ ጀምሬ ለምድራዊ ሟች ለሆነ ንጉሥ ሳገለግል ኖርኩ። እንግዲህ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሉክያኖስም መኮንኑንም ብዙ ገንዘብ ሰጥቸህ ከጭፍሮቹ ሁሉ በላይ እጅግ ከፍ ከፍ አደርግ ዘንድ ለአማልክት ለአጵሎንና ለአርዳሚስ ለመሰዋት ተዘጋጅ አለው ቅዱሱም እንዲህ ብሎ መለሰለት ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት ግን እምነቱ በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳት መጻሕፍት ጽፏ ተጽፏል እኔም ለረከሱ አማልክት አልሰዋም አልሰዋም አለኝ አልሰዋም አለኝ። ታዬ እግዚአብሔር ስለሆነ ለእርሱ ብቻ እሰዋለሁ። ያን ጊዜም መኮንን ተቆጥቶ እንዲገርፉት ሾ ባላቸው፣ በብረት ዘንጎችም እንዲደበድቡት ደሙ እንደ ውሃ እስቲፈስ ድረስ እንዲያሰቃዩ ታዘዘ። ጌታችንን በመልአኩ እጅ አጽንቷ ዳነው፣ ጤነኛም ሆነ። ህዝቡም ይህን ድንቅ ታምር ባዩ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም ሰላሳ ሺህ አምስት መቶ ነው። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። እነሆ ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ ያለው፦ ብፁዕ ሄሮዳ ወይ ሰላም ላንተ ይሁን። አትፍራ፣ እኔ ፈጣሪ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳን ጋር በሰማያት አዘጋጅችልሃለሁ። በእውነት ነግርሃለሁ፣ በመታሰቢያ ቀን መከራ ድካምንም አስቦ መስዋዕት ለሚያቀርብ ለድሃ ምጽዋት ለሚሰጥ በእንስሶቹ ሁሉ ርባታ ይሆናል። በቤቱም የተባረከ ልጅ አይታጣም። ሰይጣንም በእርሱ ላይ በስራው ሁሉ ላይ ሊበረታታበት አይችልም። የገድልህን መጽሐፍን ስምህን የሚጽፈውንም እኔ በሕይወት መጽሐፍ ስሙን ጽፋለሁ። የዕዳ ደብዳቤውን እደመስሳለሁ። ደግሞ በችግር በመከራ ውስጥ ምን ጠርቶ የሚለምነኝን ከመከራው ሁሉን ያድነዋለሁ። መታሰቢያንም ለሚያደርግ ሁሉ በደሉን ሁሉ ተውለታለሁ። ሰላሜን ከአንተ ጋራ ሰላሜም ከአንተ ጋራ ይሁን። ይህንም ብሎ መድኃኒታችን ከእርሱ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋድሎውንም በሚፈጽምበት ጊዜ በ ወደ አሉት ሕዝብ ተመልሶ ከውስጣቸው እግዚአብሔርን የሚፈራ ሰው ያለ ከሆነ ስጋዬ በጎ በረከትን እስከሚያደርግለት ድረስ ስጋዬን ወስዶ በእርሱ ዘንድ ያኑረው አላቸው። ያን ጊዜም አንገቱን ዘረግ አላቸው። በሰይፍም ቆረጡት የምስክርነት አክሊልንም በግንቦት ወር በሀያ አምስት ቀን ተቀበለ። ከሦስት ወር በኋላም ዘመዶቹ መጡ። ስጋውንም ወሰዱ። ተሸክመውም ወደ ሀገሩ ስብስጣ አድርሰው ባነጹለት ቦታ ኖሩት። ከሥጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ፣ ለድውያን ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን እኛንም በአባ ሄሮዳ ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሄሮዳ እግዚአብሔር ዛወጾ ከመያህቦ ኪዳን በኢሃስወው አምጾ ለዝም ዋኢ ትግምርተ መኮንን እያደንገጾ በብልሃ ቅጥራት አመገበው ደጎጾ በአኤዳ ወገ ሐጺን ካይበ እንዘይ ጸፍ ገጾ ሰላም እብ ለሰለስቱ እልፍ እለ በማህጽየ ተቀምዱ ወበአፈ ሰይፍ ሰሚኦሙ ውቃለ እንዘይትናገሩ እንዘይትናገር በአፍ አቃቤ ሄሮዳ አንተ ተሰይመ እንተ ተሰይመ ለዘልፍ ፍጡነ ረድኤት ሚካኤል ኦፍ በዝችም ቀን የክብር ባለቤት ጌታችን የዮሴፍን በትሮች በአረንጓዴ ቦታ ላይ ተከለ። ወዲያው ዛፎች ሆኑ። ደግሞ የከበሩ በላኖስ እሎንትራን ራምኔሳ መቶ ሀምሳ ሰማዕታት ቆስጠንጢኖስ እና እናቱ ሄላም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሀያ ስድስት በዝች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቶማስ በሰማዕትነት በምስክርነት አረፈ። በዚችም እለት፣ የአልፋውስና የዘካሪያስ፣ የሉኪዮስ፣ የቅድስት አርሶኒያም መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ አነብ ተወከብ ዘንዴቴ መጽሐፈን ተረሰይከ እግዚኦ ጸዲቀ መበለት ውጉፈ ምላቡላን ዘተርፈ ነቢያት ቅዱሳን ኅረት ሰባኪያን ሰማይት ወጻድቃን ወመላይት ትጓሃን

ተአምሪሁ ለቅዱስ መርቆርዮስ ሰማዕት ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የቅዱስና የብፁዕ የንጹህ ያሸናፊ የተጋዳይ ሰማዕት መርቆርዮስ ተአምሪ ነው። ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። የኢትዮጵያ ንጉሥ ወደዚህ እንደሚወርድ አስቀድሞ የተናገረ አባ ሲኖዳ በተቀደሰ በቅዱስ መርቆርዮስ ቤተ ክርስቲያን ጎረቤት በምስር ሀገር ከእስላሞች ወገን የሚሆን አንድ ሰው እንደነበረ ተነገረ። ይህም እስላም እንዲህ እያለ ይጸልይ ነበር። የክርስቲያን ሀይማኖት ይሆን ወይስ የእስላሞች ሀይማኖት የትኛው ይሻ ሊሆን እያለ ሲያወጣ ሲያወርድ ክርስቲያንም ምስጋና ይግባውና የጌታችን የኢየሱስ ክርስቶስ ሲጠሩ ከቅድስ ድንግል ማርያም መወለዱን፣ ህማሙን፣ ስቅለቱን፣ ሞቱን በሶስተኛው ቀን መነሳቱን ወደ ሰማይ ማድረጉንም ዳግመኛ በምስጋና መምጣቱንም ሲናገሩ ሲሰማ በልቡ አቤቱ ጌታ ሆይ ይህንን ምስጢር ግለጽልኝ ይል ነበር። እመቤታችን ቅድስ ድንግል ማርያምም ለፍጥረት ሁሉ ምህረትን የምትለምን አማላጅ እንደሆነች በሰማ ጊዜም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ሆይ ይህንን ምስጢር ግለጭልኝ እያለ ወደ እርሷ አይለምን ነበር። በዚህም ጥርጥርም ብዙ ዘመናትን ቆየ። ሀሳቡም ለሰው አይገለጽም ነበር። ነገር ግን በአንዲት ዓመት የእስላሞች በዓል በደረሰ ጊዜ በዚያ በዓልን ያከብሩ ዘንድ ወደ ቦታው ሊሄዱ ከእስላሞች ወገኖች ብዙዎች ተሰበሰቡ። ያ ተንባላታዊ የእስላም ወገን ስንቁን ይዞ ከእነርሱ ጋር ሄደ። እንጨትና ውሃ ወደሌለበት ምድረ በዳ ወደሆነ መንገድን መካከል በደረሱ ጊዜ ሁላቸውም ተበተኑ። ተኝቶም ሳለ ብቻውን ተውት። ከእንቅልፉን በነቃ ጊዜም ከእነርሱ ጋር የነበሩት ሰዎች አንድም አላገኘም። ፈራ፣ ተንቀጠቀጠ። እንዲህም አለ፣ አቤቱ ጌታ ሆይ አትተወኝ በከንቱም አታጥፋኝ ከታናሽነቴ ጀምሮ ኑሮዬን አንተ ታውቃለህና አንተን ፈጥረኛልና። እንዲህ እያለ ወደ እግዚአብሔር እየጮኸ እስከሚመች ተቀመጠ። መሽቶም ሌሊት በሆነ ጊዜ ፍርሃትና ድንጋጤ ያዘው። በልቡም እግዚአብሔር ቢወድስ ጩኸቴን በሰማ ነበር አለ። ዳግመኛም ከዛሬ በኋላስ ወደ ክርስቲያን ሕግ መለሳለሁ በአማላጅነቷ ከመከራት አድነኝና ይቅርት ላይ ዘንድ አምላክን ወደ ወለደች ወደ እመቤታችን ማርያም ለምናለሁ አለ። ዳግመኛም በልቡ እንዲህ አለ። ቅዱስ መርቆርዮስ ታላላቅ ታምራትን ድንቆችንም እንደሚያደርግ ክርስቲያን ሲሉ ሰምቻለው። ዳግመኛም እመቤቴ ቅድስት ድንግል ማርያም ሆይ ከዚህ መከራ አድኖ ወደ ሀገሬ ያደርሰኝ ዘንድ ቅዱስ ሰማዕቱ መርቆርዮስን ላኪው አለ። የሌሊቱ እኩሌታ በሆነ ጊዜ ማየት እስከ ተሳነው ድረስ ፊቱ ከፀሐይ ሰባት እጅ እያበራ ቅዱስ መርቆርዮስ ተገልጾለት በጥቁር ፈረሱ ተጭኖ ነበር። እንዲህም አለው፣ የእግዚአብሔር ሰው ሆይ ሰላም ላንተ ይሁን። እነሆ ወደ ሀገር አደርስ ዘንድ እግዚአብሔር ወደ አንተ ልኮኛል፣ በፈረስ ላይም ተጫን አለው። ይህንንም ብሎ በፈረሱ ላይ አፈናጠጠው። በሰማይቱ በቅዱስ መርቆርዮስ ስም የተሰራች የምስር ቤተ ክርስቲያን ወዳለችበት ሀገርም አደረሰው። የምህረት እናትና ይቅርባይ አምላክን የወለደች እመቤታችን ቅድስት ድንግር ማርያም ስዕል ባለችበት ፊትም አቆመው። በዚያም ትቶት ሄዶ ዶሮ በጮኸ ጊዜ የቤተ ክርስቲያን ጠባቂ መጣና መብራቱን አብርቶ የቤተ ክርስቲያኑን የሚስጥር በር ከፈተ። በእመቤታችን ስልፊትና ምስጋናም ይግባውና በጌታችን በኢየሱስ ክርስቶስ ስልፊት እንዲሁ ከጥፋት የሚያድን ቅዱስና ብፁዕ በሆነ በሰማዕቱ በቅዱስ መርቆርዮስ ስልፊት መብራትን ሊያበራ ነው። ያ ሰውየም ለፍጥረት ሁሉ በምትራራ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስልፊት ቆሞ አገኘው። ደነገጠና አንተ ሌባ ነህን አለው። ያ ሰውየም እኔ ሌባ አይደለሁም አለው። ሊይዘውም ፈለገ። ያም ያም እኔ በቤተ ክርስቲያን ጓሮ የምኖር አይደለውም አለው። የሀገሪቱ ሰዎች ሰምተው ደነገጡ፣ አደነቁም። ሂደውም ለሊቀ ጳጳሳቱ ነገሩት። ሊቀ ጳጳሳቱም ሰምቶ ቅዱስ መርቆሪዮስን አመሰገነ፣ አከበረው። እንዲህም አለ የሮም ሰዎች የምትመራ ሆይ፣ ደካሞችን የምትሸከማቸው ሆይ እያለ ሊቀ ጳጳሳቱ ሕዝቡን የሆነውን ሁሉ እስክናውቅ ድረስ ዝም በሉ፣ ለማንም ለማን አትንገሩ አላቸው። ያ ሰውም ወደ አስቄጥስ ገዳም ወሰዱት። ሊቀ ጳጳሳቱም ይቅርባ የአምላክን የወለደች የእመቤታችን የቅድስት ድንግል ማርያም በአባ መቃርስ ደብር በተሰራች ቤተ ክርስቲያን ሶስት ዓመት ተቀመጠ። ብሉያትና አዲሳትን ጾምና ጸሎትንም ተማረ። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋን፣ ቅዳሴዋን እንዲሁም የዳዊትን መዝሙር ሁልጊዜ ያደርስ ነበር። በየቀኑም አምላክን የወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊትም ቆሞ ምህረትን ከእርሷ ዘንድ ይለምን ነበር። እንዲህም እያለ ቅዱስ ስለሚሆን ስሙ ሰማእት እሆን ዘንድ እንዲያጸናኝ ወደ ተወደደ ልጅ ስለምኝልኝ። ከዚህም በኋላ ሊቀ ጳጳሳት ወዳለበት ሄዶ ከእነርሱ ተባረከ። እንዲህ ማለው አባቴ ሆይ እኔ ስለ ኢየሱስ ክርስቶስ ስም ሰማይት ሆን ዘንድ ወድጃለሁ። አሁንም የብርሃን እናት የምትሆን በእመቤታችን በማርያም በወዳጁና በአገልጋዩ በቅዱስ መርቆርዮስ እጅ እግዚአብሔር ያደረገውን ይህን ተአምር ልንገርህ። በእስላሞች ዘመዶች ፊትም የክርስቶስን ሃይማኖት አልክድም አለው። ሊቀ ጳጳሳቱም እንዲህ አለው፣ ልጄ ሆይ አንተ ይህንን አታድርግ፣ በግብፅ ታላላቆች በንጉሥ ፊት ሐዘን ይሆንብሃልና። እኔም እንዲህ ብዬ እምልልሃለሁ ምልኩስናን ከወደድክ ሰማይ ትሆናለህ። ከዚህም በኋላ ለቤተ ክርስቲያን እንዲያቆን አድርጎ ሾመው፣ ስሙንም ገብረ ዋህድ ብሎ ሰየመው ስሙንም ገብረ ዋህድ ብሎ ሰየመው። መንፈስ ቅዱስም በላዩ ሞላበት። ስለ ሃይማኖትም እንዲሁ በኋላ ዘመን በመከራ ስለ መሳቱ ብዙ ድርሳናትን ደረሰ። ከዚህም በኋላ ወደ አባ እንጦን ሄደ። ብዙ ዘመንም ተቀምጦ ስለ ነፍስ መድኃኒት፣ ስለ ፍቅር፣ ስለ ትህትና፣ ስለ ጥሩ ስራዎች ሁሉ ብዙ መጻሕፍትን ጻፈ። መምህርም ሆነ። በእጁ ብዙዎች ዳኑ። ዘመኑን በጨረሰ ጊዜ ፈጽሞ አረፈ። አባቶችም እዩ፣ ወንድሞችም ይህንን ተአምር ልብ አድርጉ። በእግዚአብሔር ስም አምላክን በወለደች የእመቤታችን የቅድስት ድንግል ማርያም ጸሎቷና በረከቷ ታገኙ ዘንድ የኃያሉ የቅዱስ መርቆሪዮስን ኃይል ታገኙ ዘንድ ገብረ ዋህድን በበረሃ ካአራዊት ጋር እንደጠበቀው ወደ ቤቱም እንዳስገባው እንዲሁ ሁላችሁ ሰማያዊት ቤቱን ያስገባን ወደ ሰማያዊት ቤቱ ያስገባን። ይህን የምስጋና ዋጋ በውስጧ የጨመረባት ነውና የአባታችን ጸሎትና በረከቱ ከሁላችን ጋር ይሁን እንደዘላለሙ አሜን። አምላካችን ኢየሱስ ክርስቶስ